አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ብያለሁ። ሰላማቸው ይብዛልኝ። እንግዲህ ቪዲዮ ላይክና ሰብስክራይብ አሳብ አስተያየታችሁን እፈልጋለሁ። ይህን ይመስላል የዛሬው ስራዬ ማለት ነው። በሰቡሳ ክሬም በሰቡሳ ክሬም ይባላል። እንግዲህ ግብአቶቹን በዚህ መልኩ ሰብስቤያለሁ አስቀምጫለሁ ማለት ነው። ቡስቡሳ ክሬም እና ቡስቡሳ ይለያያል። ቡስቡሳ ክሬም ስሩ ከተባላችሁ ግብአቶችን መጀመሪያ የማታውቁ ከሆነ ዩቱብ ላይ ገብታችሁ ሰርች አድርጋችሁ ምን ምን እንደሚያስፈልጉ ማየት አለባችሁ። ከጎደለባችሁ ላይ ይወጣላችሁ እና ትክክል ላይ ሆነላችሁ። እኔ የገጠመኝ ልንገራችሁ፣ ፈጠን ብዬ ማለት ነው። አንድ ጊዜ እንደነገርኳችሁ መዳሙኝ ሲሰሩ እኔ አልመለከትም፣ ስሪ እንዳይሉኝ ስንፍና ማለት ነው። ስሪ እንዳይሉኝ በጽዳ እነሱ ሲሰሩ አላይም፣ ከዚያ አንድ ጊዜ ምግብ እሰራለሁኝ የምሰራበት ቤት አስተማሪ ናት። ሄጄ ሁሌም ብሱብሳ ይሰራል። ከትምህርት ቤት ስመጣ ቡና በብሱብሳ ነው የምትበላው ማለት ነው የምትጠጣው። ስሪ እና ጠብቂ ዛሬ አለችኝ። እሺ። እስከ ዛሬ ግን እሷ ናት የምትሰራው። በሌላ ቀን እኔ አንድ ቀን ስሪ ስትለኝ ይሻልኩና ዩቱብ ላይ አላየሁም፣ ምንም አላየሁም። ቶሎ ብዬ በቃ ደብለ ለቃረኩት። ለካ ዝባዴ ወይም ግሽጣ አላደረኩበትም ብሱብሳው ላይ ክንችር ብሎ ኩበት አይሆንም እንደ ኮቾሮ የደረቀ ቂጣ ማለት ነው። ደረቅ ነው የሆነው ብቻ። በኋላ ትዝ ሲል ይለካል አደረኩ። ምን ሆኖ ነው አለችኝ፣ ምንድነው፣ እንዴት ነው የሰራሽው አለችኝ። ዝም ነው ያልኩት፣ ጥፋቴ ነው አጣርጌ። እና ወደ ስራችን እንግባ። እንግዲህ እንቁላል አዘጋጅቻለሁ፣ አንድ እንቁላል። ወተት አዘጋጅቻለሁ፣ እዚህ ጋር ወተታችሁን ታዘጋጃላችሁ። ቤኪንግ ፓውደር፣ ፈኒ ፈሚላ ነው ፈኒ ፈኒላ ነው ፈኒላ የሚባለው። ይሄ ደግሞ ይሄ ግሽጣ ግሽጣ አዘጋጅቻለሁ። ግሽጣ ወይም ዝባዴ ያስፈልገዋል ማለት ነው። ግን ግሽጣ ቢሆን ይመረጣል፣ ደስ ይላል ማለት ነው በጣም ግሽጣ አዘጋጅቻለሁ። በዚህ መልኩ እንግዲህ ግብአቶችን አስገምቻለሁ፣ ሳህኔን አስገምቻለሁ፣ ሁሉን ነገር እንቁላሉን መጀመሪያ አደርጋለሁኝ። ቪዲዮ እስከመጨረሻው ተከታተሉ ማለትም የስራውን ጣም የምታቁት እስከ መጨረሻ ስታውት ነው ማለት ነው የሚገባችሁ። ለዛ ነው አንድ እንቁላል አድርጊ ያለሁኝ። እንግዲህ በመጠኑ የሚያስፈልገውን ግሽጣ እዚህ ጋር ግሽጣውን አደርጋለሁ። ያው እንግዲህ ግሽጣይን በዚህ መልኩ አድርጊ ያለሁኝ ጭረ ሁሉንም ነው ግሽጣው የሚደረገው። እንደ ብዛቱና እንደ እንትኑ ነው። እናንተ እንደ መጠናችሁ በትንሽ ስንያ ከሆነም እንደ መጠኑ ስሩት። እኔ ያው መካከለኛ ስንያ ስለሆነ እንደዚህ ነው የምሰራው ማለት ነው። እናንተ እንደምትሰሩት ነው። በትንሹ ወይም በትልቁ ወይንም ሁለት ስሩ ሊሏችሁ ስለሚችሉ እንደ ብዛቱ መስራት አለባችሁ። ዘይት ዘይት ወፍራሙ ዘይት ነው። ዘይት አድርጊያለሁ፣ አንድ የሻይ ብርጭቆ ማለት ነው። አድርጊያለሁኝ። ይህን ፈሚላ አድርጋለሁኝ። በዚች በማንኪያ መለከት እያደረጋችሁ ይህ እንደዚህ ጨርጋችሁ ሳታበዙ በዚ መልኩ ታደርጋላችሁ። ከዚያ እናደበላልቃለን። ይህን ይህን አብረን እናደበላልቃለን። በደንብ ማዋሃድ አለብን፣ ግን በከላጥ ቲኬ ብትመቱት አሪፍ ነው። በደንብ ያዋሃድልናል። መምቻ አለ አይደለ? እንደዚህም አሽከርከሪያ አለ፣ እዚህ ሳህኑ ላይ የሚመታልን እሱም ካለ አሪፍ ነው። ከሌለ ደግሞ በዚህ ከላጥ ውስጥ አስገብተን ብናፎራው አንድ ሁለቴ፣ ሶስቴ በጣም ያዋሃድልናል። እንዳይጓጉልብን ማለት ነው። ቀስ እያለን በዚህ መልኩ እናደርጋለን። ስኳር እንግዲህ እንትን ሲሰራ እንደዚህ ስኳር ይበዛበታል። እኔ የሚገርመኝ ነገር ከቡና ጋር ስለሚጠጣ ስለሚበላ ቡናውን ፉት እየተባለ ያዋህደዋል እንጂ፣ እንጃ እኔ ስኳር ብቻ ነው የሚሆነው። ስኳር ይበዛበታል፣ በጣም እነሱም ይወዱታል። ሰሚጥ በዚህ መልኩ ሰሚጥ ዋና እና ዋናው ሰሚጥ ነው። ይሄ ቢጫው ማለት ነው ሰሚጥ ነው፣ ክክ ነገር ነው ያው እንደ ዱቄት በሉት፣ ዋናው ማያያዥ እሱ ስለሆነ በዚህ መልኩ አንድ ብርጭቆ አስገብቻለሁኝ። እንደዚህ አዋህዳለሁኝ። ፒክን ባውደር አደርጋለሁ ማለት ነው። ፒክን ባውደር ነው ይሄ። ፒክን ባውደሬን እንደዚህ በዚህ መልኩ አደርጋለሁ። ካሜራ ግን አይደረግም። እዚህ ላይ ልብ ብላችሁ ተመልከቱ። ፒክን ባውደር ነው ያደረኩት። ሁለት ማንኪያ በትንሽዬ ነው ያደረኩት። በዚች መልኩ ማዋሃድ ነው። በደንብ አዋሃዱት። ወተት ነው ይሄንን። ጥሬ ወተት ማለት ነው። ጥሬ ወተት ወይም ሀሊብ ይባላል ባረቦቹ ዘንድ። ይሄን ታደርጋላችሁ በዚህ መልኩ። እንደዚህ ቀስ እያልን እንመተዋለን፣ እናደበላልቀዋለን። ቀስ እያልን ማለት ነው። እንዳይጓጉልብን፣ እንዳይቀጥንብን፣ ጩርም እንዳይል ማለት ነው። ቀስ እያልን እንመታለን ወተቱንም አንዴ ድርግም አድርጋችሁ እንትን እንዳይል እንዳይቀጣጥንባችሁ እና እንዳይበዛ ስትጨምሩ ስትጨምሩ ዱቄት ይበዛል። እኔ በዚህ መልኩ ሁለት ብርጭቆ ነው ያዘጋጀሁት። በዚህ መልኩ ነው ያው ስንያው ተለቅ ስለሚል ትንሽ እንደዛ ነው ምሰራው ማለት ነው። ደግሞ ይሄ ዝም ብሎ እንትን አይደለም። ስለዚህ ይሄ በክሬም ስለሆነ ይደራረባል። እስከ መጨረሻው ተከታተሉኝ ማለት ነው። ቡስቡሳ በክሬም ይባላል። ተፈናጠረ እና እንደዚህ እያደረግን ቀስ እያልን እናዋህደዋለን። ከዚህ ጉልጉን ግን ድር የምታደርገው ብትኖር በጣም አሪፍ ነበረ። በደንብ ተመታልን ነበረ። በደንብ ክልጥ ታደርግልን ነበር ወይም ከላጣ ማለት ነው። በዚህ መልኩ እንደዚህ ቀስ እያልን እንደዚች እያደረግን እናደርጋለን ማለት ነው። ግን በነገራችን ላይ ሞያ ለራስ ነው ላይ እኔ አረዊ ሲሰሩ አልከታተልም። ያኒ ስንፍና ማለት ነው። ጽዳት ብዬ ከሄድኩኝ በቃ ስሪ እንዳይሉ አላይ ምን ነው ሲሰሩ። ግን እድሜ ለሚዲያ እንደዚ ገባ ብለን እንማራለን ማለት ነው። ችግር የለውም እና በዚህ መልኩ አዋህጃለው። ስን እያየን ዘይት ቀብቻለው። ያላችሁን የገበታ ቅቤን ብትቀቡት ዝብዳ ማለት ነው። ችግር የለውም። ዘይት ነው የቀባሁት እኔ። ዘይት ቀባቀባ አድርጋችሁ እንትን እንዳይል ሄዶ ልክክ እንዳይልብ ማለት ነው። በዚህ መልኩ እንደዚህ ሆኗል። እንዳይቀጥንም በጣም እንዳይወፍር መጠነኛ አድርጋችሁ በዚህ መልኩ እንደዚህ አድርገን ስንያችን ላይ እናደርጋለን። እኔ ሁሉንም አይደለም የሚደረገው ያዘጋጃችሁትን። ተጠንቀቁ። ስንያ ክሬም ሲሰራ፣ ቡስቡሳ ክሬም ሲሰራ ሁሉንም ያዘጋጀነውን አይደለም ዝርግፍ የምናደርገው ስንያው ላይ። ተጠንቅቃችሁ ቀስ በሉና ተመልከቱ ማለት ነው እስከ መጨረሻ። በዚህ መልኩ እንደዚህ ያደርጋለሁ። ክልክል ብሎ እንዲቀመጥ እንዳይወፍርም ተቂጥ ያለው በዚህ መልኩ በመጠኑ አድርግ ያለሁኝ። አሁን ወደ እንትን ያስገባለሁ ማለት ነው። ወደ ፎርም ነው የማስገባው። ከታች ነው የማነደው ማለት ነው። ከታች ነው፣ ከላይ አይደለም። ከታች አንድበት አለው ቡኒ ነገር ሲሆን እንትን ይላል። ያንን ሳመጣው ትጠብቁኝ። አሁን እዚህ ጋር ሼራ እንሰራለን ማለት ነው። ሼራ ማለት ስኳር ነው። በስኳር የሚሰራ አንድ ኮብ ስኳር አድርጊ ያለው ነው። ውሃ አድርጊ ያለው ውሃ፣ እንደዚህ ይደረጋል። ሎሚ ጨመቅ እናደርግበታለን ጣዕሙን ምርጥ እንዲያደርግልን፣ ደስ የሚል ይሆናል። ሎሚም ከሌለ ደግሞ እንትን ብታረጉበት፣ ሄል ሄል፣ ቀረፋን ብታደርጉበት፣ በቃ ጣዕሙ የተለያየ የሚያመጣው ደስ ይላል። ሄል በተለይ በጣም ነው ጣዕሙ የሚሰጠው። ሎሚን ያደረኩበት ይሄንን በዚህ መልኩ እንደዚህ እናደበላልቅና እና እሳት ላይ ነው የምንጥደው፣ ማለት ነው። እሳት ላይ እንደዚህ እንጥደዋለን። በደንብ ይንተከተካል ማለት ነው። ያው ብዙ ጊዜ ሰዓት፣ ደቂቃዎች ብዙ ይወስዳል። እስኪ እንተከተክ፣ እስኪወፍርልን በደንብ መምለግለግ አለበት። እንደማር ነገር መሆን አለበት ማለት ነው። ይሄ ማለት ነው እንደማር ነገር፣ እንደማርም በጣም እርጎ ሳይሆን ትንሽ ሲሆንልን እናጠፋለን ማለት ነው። ይንተክተክ ከዚያ እዚህ ጋር ክሬም እሰራለሁ። ክሬማችንን ደግሞ ስንያ ማን ነው ይሄ ቡስቡሳ ክሬም ምን ነው ስንያ ላይ ሮጥኩኝ። ቡስቡሳ ክሬም ማለት እንግዲህ ክሬሙ ወተት አንድ ብርጭቆ ወተት አድርጊያለሁ። ይሄ ደግሞ ወተት አድርጊያለሁ። እየተገላመጥኩ ነው የምሰራው፣ በነገራችን ላይ እየተገላመጥኩ ቪዲዮ ስቀርጽ እንዳያዊ ማለት ነው ነሽራ ነሽራ ነው። ይሄ ነሽራ ነው። ወተት አድርጌ ያለው ነሽራ አድርጌ ያለው አሁን ደግሞ ስኳር አያችሁት። ደግሞ ስኳር ተጨመረበት። የዛ ስኳር ሳይንስ ደግሞ አሁን ስኳር ማለት ነው። ሁሉ ነገር ስኳር ነው። እና ቡሱ ቡሳ ሲባል ራሱ ስኳር ይበዛበታል ማለት ነው። ስኳር ብቻ ነው የሚሆነው። በዚህ መልኩ ውጭ ላይ አድርገን ነው ምን አደበላልቀው። ሞቀ ውሃ ላይ ሲሆን ደግሞ ጉጉል ነው የሚልብን በጣም ማለት ነው። ቶሎ ብሎ እሳትም ላይ ስንጥር ቶሎ ማማሳሰል አለብን እዚህ መልኩ ነው የሚወፍረው። አያችሁት? ደስ የሚል ጀል ነገር ወጥቷል ማለት ነው። ዝባዴ እንደ ዝባዴ፣ እንደ ክሬም ነገር መጥቶልናል እንደ ምን ልበላችሁ፣ እንደ ክሬም፣ እንደ ከዚያ አግሽጣ እናደርጋል ማን ይሄ እንደ ሆኖልናል። ይሄ እንትን ያደረኩበት ጅብና ጅብና አለ አደለ፣ ለቪዛ የሚደረግ እሱን ታደረጋላችሁ። ያላችሁንም ጅብና ብታደርጉት ችግር የለውም። ይህን አድርጌ በዚህ መልኩ አዋህጀዋለሁ። አያችሁ ደስ ነው የሚለው። ያን ቅድም ፎርን ያስገባሁትን አያችሁት፣ ቡኒ ሆኖ በዚህ መልኩ ወጥቷል። ደስ የሚል ከረን ያመጣው ማለት ነው። ክሬምን በዚህ መልኩ ክሬምን አድርጋለሁ። ክሬምን በዚህ መልኩ እንደዚህ አድርጌ ከላይ አዳርሰዋለሁ ማለት ነው። ምጥጥ ጣ አድርጌ በጣም እንዳታበዙ ክሬም እንዳትዘፈዝፉት፣ እና ወፍራም እንዳይሆንባችሁ በመጠኑ። ሁሉን ነገር ስንሰራ መጥነ መስራት አለብን፣ እንደመጠን እንደመጠኑ ማለት ነው። እና በዚህ መኳ አዳርሸዋለሁ። እያያችሁት ተዳርሷል ማለት ነው። እንዲታለ የሚጥም ነው የሚሆነው እንግዲህ ኢንሻላህ። እንግዲህ ተመልከቱ። የመጀመሪያ ጊዜ ነው ስሰራ፣ ግን በነገራችን ላይ መጀመሪያ ጊዜ ነው ያው፣ ምንም ችግር የለውም። አይታችሁ መስራት ነው። መልክ ስጣኝ እንጂ ሙያ ተጎረቤቴ ብሏል። ቅድም የቀነስኩትን እንትን ይኸው በዚህ መልኩ አዋህጃለሁ ከላይ ደርቢዋለሁ ማለት ነው። በዚህ መልኩ አስተካክላችሁ ከአንድ በኩል ወፍራም ከአንድ በኩል ስስ እንዳይሆን ትክልክል አድርጋችሁ በዚህ መልኩ በማንኪያ ማስተካከል ነው። እንደዚህ አስተካክላችሁ ዝርውጥ ውጥ እንዳይል ዳሩም ላይ ዝርፍፍፍ ዝርፍፍፍ እንዳይል ትክልክል አድርጋችሁ በቅርጽ እንድታወጣላችሁ አድርጋችሁ እንደዚህ በዚህ መልኩ አድርጌ ያለሁ አሁን እንግዲህ ወደ ፎርኖ እንገባለሁ። ከላይ ነው አሁን ደግሞ የምለኩሰው ማለት ነው፣ ከላይ ለኩስበታለሁ። ከታይ ብዙም ከታች የመጀመሪያው ስለበሰለ አሁን ከላይ ነው የምለኩሰው ማለት ነው። አያችሁ፣ ወጥቶ ተገናኘን። ፍጥነቱ ይህን ይመስላል። ቅድም ያዘጋጀሁት ሼራ ማለት ነው፣ ስኳር በዚህ መልኩ። ይሄውና መጥቷል፣ አያችሁት? እንደዚህ ነው። በዚህ ላይ ታፈሱታላችሁ። ማለትም ክንችር እንዳይል ወዚህ ሰጠዋል እንትን እንዲል ይሆናለን ሸቅ እንዲል ማለት ነው። ስኳሩን በዚያው ላይ እንግዲህ ስኳር ስኳር እያለ ከገሃዋ ጋር ነው የሚበላው ማለት ነው። ገሃዋ ፍት እያልን እያልን በዚህ መልኩ ይበጠጣል ማለት ነው። እንግዲህ የዛሬው ምስጋና እኔ እንጃ ዛሬ እመሰገናለሁ በደንብ ማለት ነው። እንግዲህ በዚህ መልኩ ይሆናል። ይችን ለራሴ ነው የማስቀምጣት። ለእነሱ ወጥም ይችን ለራሴ መሆን አለባት ማለት ነው በቃ